ዛሬ በአማራ ክልል በተለያዩ ከተሞች የተካሄዱትን ሕዝባዊ ትዕይንቶች አስመልክቶ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በማህበራዊ ትስስር ገጻቸው ያሰፈሩት መልዕክት አለ እንደሚከተለው እናቀርበዋለን። ዛሬ በአማራ ክልል በተለያዩ ከተሞች ሕዝባዊ ትዕይንቶች ተደርገዋል። ለሕዝቡ በትዕይንተ ሕዝቡ ላይ ለሰላም ያለውን አቋም በድጋሚም የገለጸበት ነው። ጸረ ሰላምና ተላላኪ ኃይሎች በሚፈጽሙበት ግፍ ተማሯል። በደሙና በላቡ የገነባቸው መሰረተ ልማቶች ያንተነን በሚሉት የጠላት ተላላኪዎች ሲፈርሱበት በአይኑ አይቷል። ልጆቹ ከትምህርት ከብቶቹ ከግጦሽ እየተከለከሉ እጅ ከወርች ታስሮም ከርሟል። በዚህም የተነሳ ተላላኪዎቹን ጽንፈኞች ለመታገል ቆርጦ የተነሳው ህዝብ ከዕለት ወደ ዕለት ቁጥሩ እየጨመረ መጥቷል። በዛሬው ትዕይንተ ህዝብ መሬቱ እስኪንቀጠቀጥ ወጥቶ ቁጣው ያስገመገመውም ለዚሁ ነው። ሕዝብ ሰላም ፈልጓል፣ መንግስትም ሰላም ፈልጓል። ፀረ ሰላምና ተላላኪዎቹ ማን እንደሆኑም ታውቋል። ይህንን አካል ሕዝብና መንግስት በአንድ ግንባር ተሰልፈው ገጥመው በግልጽ አደባባይ አሸንፈውታል። ነገ ዛሬ ታይቷል። ተላላኪን የሚያሰማራው ላኪ ነው። ላኪዎችን ደግሞ መንግስትም። ህዝቡም ጠንቅቆ ያውቃቸዋል። የላኪዎችን ማንነት ብቻም ሳይሆን ወቅታዊ እንቅስቃሴና ያሰከራቸውን የሴራ ፖለቲካም ጭምር ህዝብ ነቅቶባቸዋል። ላኪም ተላላኪም ከመንግስትና ከህዝብ በላይ አለመሆናቸውን ሊገነዘቡት ይገባል። በአደባባይ ሐቁን ላሳዩት በየደረጃ ያሉ ጀግና የአማራ ክልል አመራሮችና ለመላው ሰላም ወዳድ ህዝብ ከፍተኛ ምስጋና አቀርባለሁ ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ መልእክታቸውን አጠናቋል። የአማራ ክልል ህዝብ በዛሬ ዕለት ባካሄደው ህዝባዊ ሰልፍ ለሰላም መስፈን ያለውን ጽኑ አቋም በተግባር ማረጋገጡን የክልሉ ርዕሰ መስተዳድር አረጋ ከበደ ለኢቲቪ ገለጹ። በዛሬ ዕለት የክልላችን ህዝብ ለሰላም መስፈን ያለውን ጽኑ አቋም በተግባር አረጋግጧል ብለዋል። ርዕሰ መስተዳድሩ ህዝባችን በአደባባይ ወጥቶ የዛሬውንና የወደፊት አንጡራ ፍላጎቱን አንጸባርቋልም ሲሉ ተናግረዋል። የህዝባችን መብትና ጥቅም በዘላቂነት የሚረጋገጠው በግጭትና ብጥብጥ ሳይሆን ሰላማዊ ሰፊና ህጋዊ በሆነ መንገድ ብቻ ያሉት ርዕሰ መስተዳድር አረጋ ከበደ የቀደመ ባህልና እሴቱን የሚያዋርዱ፣ ጥቅምና መብቶቹን የሚሸረሽሩ እኩይ ተግባራትን በአንድ ድምፅ ህዝቡ አውግዟልም ነው ያሉት የአማራ ክልል ህዝብ ህግና ስርዓት እንዲከበርለት በአጽንኦት መጠየቁንም ተናግሯል። ህዝቡም በአማራ ክልል በተከሰተው የጸጥታ ችግር ሳይበገር በልማት ስራዎች ላይ ማተኮሩን ያነሱት ርዕሰ መስተዳድሩ አረጋ ከበደ ለመልማትና ለመለወጥ በሚችለው አቅሙ ልክ መንቀሳቀሱንም ገልጸዋል። ግጭት ድህነትን እንጂ ወረትን ለዛሬም ሆነ ለነገው ትውልድ በፍጹም አያወርስም፣ ለየትኛው ወገንም አይጠቅምም ብለዋል። መንግስት ሁሉም ችግሮች በሰለጠነ መንገድ እልባት እንዲያገኙ ያላሳለሰ ጥረት ሲያደርግ ቆይቷል ያሉት ርዕሰ መስተዳድር አረጋ ከበደ አላማችን የህዝባችን መብትና ጥቅም ተረጋግጦ ማየት ነው። ወደፊትም ለሰላም ቅድሚያ እንሰጣለን። ልማታችን ላይም ትኩረት አድርገን እንሰራለም ሲሉም ተናግረዋል። የአማራ ክልል ህዝብ ሰላም መሻቱና ልማት መፈለጉን ከፍ ባለ የሞራል ልዕልና ስላሳየን ልባዊ ምስጋናዬን በራሴና በክልላችን መንግስት ስም አቀርባሉ ያሉት የአማራ ክልል ርዕሰ መስተዳድር አረጋ ከበደ በቀጣይም የህዝባችን ቃል ጠብቀን የሚፈልገውን ሰላምና ልማት እንዲሁም መብትና ጥቅሙን ለማስጠበቅ በትጋትና በቁርጠኝነት እንሰራለን ሲሉ ለኢቲቪ ገልጸዋል።